ሰላም እንዴት ናችሁ? ትላንትና አሜሪካ የምትኖሩ ሀበሾች ለምን ታማራላችሁ፣ ለምን ታለቅሳላችሁ፣ ለምንድን ነው አሜሪካንን እንደምትጠሏት አክት የምታረጉት ብዬ በሰራሁት ቪዲዮ ላይ ትንሽ አንዳንዶቻችሁ በጣም ስሜታዊ የሆናችሁ ኮመንት ላይ እየተሳደባችሁ ነው። አሁን ምን እየተካሄደ እንደሆነ አልገባኝም። እኔ ለላ የፈለግኩት አማራሪ አትሆኑ፣ ፈጣሪያችሁን አመስግኑ። ሀገራችሁ ከሰጣቻችሁ ክብር፣ ሀገራችሁ ከሰጠቻችሁ ነፃነት፣ ሀገራችሁ ከሰጠቻችሁ እድል በላይ እየጠጣችሁ አሜሪካ ሰጥታችኋለች። ማመስገን ነው የሚገባችሁ ወይስ ጠዋት ማታ ተነስታችሁ አሜሪካን እንደምትጠሏት አክት እያደረጋችሁ ወይ እዚህ ሀገር መቼ መጣው ወይኔ እግሬ በተሰበረ የምትሉ ሰዎች ለምን እንደዚህ ትላላችሁ? ማለት ይሄ ቁጣን ያስነሳል ያስነሳል ነው አሁንም በድጋሚ እላችኋለሁኝ የኔ ወገኖች፣ የምወዳችሁ የማከብራችሁ፣ በአቅማችሁ ኑሩ። ህይወትን በአቅማችሁ ኑሩ፣ አትፎካከሩ፣ በአግባቡ ኑሩ፣ ስግብግብ አትሆኑ። አንዳንዶቻችሁ የገንዘብ ጥማት ስላለባችሁ ከአቅማችሁ በላይ ትሰራላችሁ፣ እራሳችሁን ታስጨን እዚህ ጋር አስምሩበት፣ አንዳንዶቻችሁ ነው ያልኩት። አንዳንዶቻችሁ አንዳንዶቻችሁ እረዳለሁ፣ በምክንያት የምትሰሩ ሰዎች አላችሁ። እናንተ ግን የገንዘብ ጥማት ያላችሁ ገንዘብን በገንዘብ ላይ ሀብትን በሀብት ላይ ማካባት የምትፈልጉ ሰዎች፣ ብዙ ጊዜ እናንተ ናችሁ የምታማሩት። ሀገርን ከሰጠች ክብር ይልቅ አሜሪካ ሰጥተሃለች ነጻነት ሰጥተሃለች፣ የፈለግከውን ነገር ሆነክ መኖር እንድትችል ብዙ ነገር ተመቻችቶልሃል። ታዲያ አንተ፣ አንቺ ማመስገን ነው የሚገባሽ ወይስ አሜሪካ መተሽ እየዬ ማለት ነው የሚገባሽ? አንቺ ስለማትሰሪ ነው፣ አስራ ስድስት ሰዓት ሰርተሽ ስለማታቂ ነው፣ ስራ ስለሌለሽ ነው፣ ቲክታክ ላይ ተዘፍዝፈሽ ስለምትይ ነው የምትሉኝ ሰዎች ደግሞ በዛም ቢሆን እያመሰገንኩ ነው። አያችሁ፣ በዛም ቢሆን እኔ ባለሁበት ሁኔታ ሁሉ ፈጣሪን አመሰግናለሁ። በዚህም ኑሮ በዚህም ኑሮ በዚህም አታማሩ ነው ያልኩት። ካልተመቻችሁ፣ ሀገሪቱን ከጠላችኋቸው በሰላም እኛ ሀገሪቱን የምንወድ ሰዎች ተሰብስበን እንሸኛችሁ። ከዛም ስማማ እኔ ሌላ የፈለኩት ለማንኛውም እስኪ እስቲ ሀገሪቱን ከጠላችሁ እስቲ ልቀቁ። ሆቴል ልበል ወይም ልሞክር። ከዛ ልቀቁ ሀገሪቱን ለቃችሁ እስቲ ግቡ ሀገራችሁ። ይህን ነው ማለት ነው ፈልገው ሌላ ምንም አልልም። እረዳችኋለሁ። አንዳንዶቻችሁ ገበያችሁ ስለማይበቃ ኦቨር ሰዓት ትሰራላችሁ። እሱ ይገባኛል። እኔ ለምን ሰራችሁ አይደለም። ምንም አድርጉ፣ ምንም አድርጉ፣ ምንም አድርጉ አመስጋኝ ተመስገን ለሰጠሽኝ ነፃነት፣ አሜሪካ ተመስገን ለሰጠሽኝ ምርጫዎች፣ ተመስገን ጋድ ብለስ አሜሪካ እያላችሁ ልጆቻችሁን በፍቅር በሰላም አሳድጉ። ልጆቻችሁን የጣመ የላመ አብለታችሁ፣ የፈለጋችሁበት ትምህርት ቤት ልካችሁ፣ እንደፈለጋችሁ ገብታችሁ ወጥታችሁ ተመራችሁ ሰርታችሁ፣ እረ ስንት ነገር ሀገራችሁ ስታልሙት ስታቅዱት ስትስሉት የነበረውን መኪና ነድታችሁ፣ ከዚህ በላይ ምን ትፈልጋለህ እ? ከዚህ በላይ ምን ትፈልጋለህ? ፉክክር ውስጥ አትግቡ። በተለይ ሀበሻ የሚኖርበት አካባቢ የምትኖሩ ሰዎች ህይወታችሁ ጭንቅ ነው። እከሌ ስለገዛች አንቺ ሄደሽ ትገዛለህ። እከሌ ስለገዛ ሄደ ትገዛለህ። በአቅመ ኑር ስትፈርም ማን ይከፍለዋል ብለህ ፈርም። ችርስ ማን ነው የሚከፍለው? ያንን ቢል አያችሁ። እዚጋ ነው። ሄደክ ብቻ አንድ ሰሞን ረጅም ሰዓት ስለሰራክ ጥሩ ክሬዲት ስላለክ ሄደክ ገጭ ገጭ ብለህ ትፈርማለህ። ከዛ በኋላ ማን ይክፈለው ዳውን ማን ይክፈለው። ያንን እዳ ለመክፈል 24/7 ትሠራለህ። ያ ነው ችግር የፈጠረው አያችሁ። ችግር የፈጠረው ቻርጀር እንዲዘጋ ነው። ኤኒዌይስ ስላልተግባባን ነው። እኔም እንደእናንተ ለፋታ ነኝ፣ የተለየ ነገር ኖሮኝ አይደለም። ግን ፈጣሪ አመሰግናለሁ። ተመስገን፣ ተስያለሁ፣ በሰላም መጥቻለሁ፣ ስለ ጤና አስገብቻለሁ። ደስተኛ ነኝ። ጋድ ብለስ አሜሪካ፣ ጋድ ብለስ ሀገር ኢትዮጵያ እያልኩ ነው የምኖረው። ለሁላችንም ሰላም፣ ፍቅር፣ ጤና ይስጠን። ጠንክራችሁ ስሩ። አታማሩ። ልጆቻችሁን ልጆች ያላችሁ ደግሞ ትግብግብ አትሆኑ። ለገንዘብ ብቻ አትሮጡ። ለገንዘብ ብዙ ጊዜ የምትሮጡ ሰዎች አትበሉ፣ አትጠጡ፣ ምን አትሉ፣ አተነፍሱ፣ ደስተኛ አይደላችሁም። ከዛ በኋላ መጨረሻ ላይ በሽታ ትሸምቱና ያችን ገንዘብ መታከሚያ ነው የምታደርጉት። በተለይ ልጅ ያላችሁ ሰዎች፣ ከምሬ ነው ምላችሁ። ለልጆቻችሁ ጊዜ እየሰጣችሁ ፍቅር እየሰጣችሁ ጥሩ ዜጋ አፍሩ። ገንዘብ ይመጣል። ካለክ በስነ ስርዓት መተንፈስ ከቻልክ በአግባቡ ከኖርክ፣ ምን ያስፈልጋል? ኖረህም ትሞታል፣ አልኖረህም ትሞታል። እኔ አላልኩ ሜንሜስ። እንደ ዛሬ ረጅም ቪዲዮ ሰርቼ አላውቅም። ይመቻችሁ። ይህነ ማለት የምፈልገው ሀሳብ ካለ ኮመንት ላይ በፍቅር እንወያይ እንጂ አንሰዳደም፣ ይደብራል። በእኛ ያምር።